ይህ ታሪክ እስከ ዛሬ ከሰማናቸው አሳዛኝ ታሪኮች መካከል አንዱ ነው ሊባል ይችላል። ሕይወቱን ለማቀናት ካለበት የድህነት ወለል ለመነሳት ለቤተሰቡ ከምንም በላይ አረብ ሀገር እየሰራች በብዙ መከራና ስቃይ ውስጥ ሆና የምታስተምረውን እህቱን ለመካሰናም ለእሷም ለመድረስ የነበረውን ትግል ሁሉም ያመከነበት አሳዛኝ አጋጣሚ ተፈጥሮበታል። ይህ ክፉ አጋጣሚ እረ በዚሁ ይለፍ ተብሎ ዝም የሚባልም አይደለም። ምክንያቱም ላይመለስ ዳግም ላይታይ ሕይወቱ አልፎ ተገኝቷል። ነፍሱን ያሳጣው አጋጣሚ እጅግ አነጋጋሪ ሆኗል። የወጣት የአዲስ አበባ ዩኒቨርሲቲ ተማሪ ምን አጋጠመው? ሕይወቱ ከተነጠቀበት በኋላም እህቱ እያለቀሰች ከአረብ ሀገር የላከችው ተማጽኖስ ምንድን ነው? ጉዳዩ እያስነሳችሁ ያሉ በርካታ ጥያቄዎችስ ምንድን ናቸው? ሁሉንም በዝርዝር የምንነግራችሁ ይሆናል። ሰላም እንደምን አላችሁ? የጎራ ስቱዲዮ ቤተሰቦች፣ ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝ እና አስተማሪ የሆኑ ልዩ ታሪኮችን በየወቅቱ እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮትን ጠይቃችኋለን። ዛሬ ይህንን አስገራሚ ታሪክ ይዘን እናንተ ውድ ተመልካቾች ከታሪኩ ትማሩ ዘንድና ቁምነገር ታገኙ ዘንድ ይህንን መሰናዶ አሰናድተናል። እስከ መጨረሻው ተከተሉን። ባላሳዛኝ ታሪክ፣ ወጣት ውብሸት አስቤ ተብሎ ይጠራል። ትምህርቱን እንዲከታተል የነገ ሕይወቱ እንዲቃና የሚያስፈልገውን ሁሉ በማሟላት ከጎኑ ሆና በአረብ ሀገር ላቧን ጠብ እያደረገች የምትደክምለት እህቱ ናት። ምንም ቢያሻው ለወንድሟ ለማድረግ አትሰንፍም። እንዲህ ያለች እህት ስላለችው በደስታ ሐሴት ያደርግም ነበረም። ራሱን ለውጦ ለእህቱና ለቤተሰቡ ለመድረስም ይፈልጋል። ይህን ለማሳካት ደግሞ በትምህርቱ መበርታት እንዳለበት የተሻለ ውጤትን ማስመዝገብ እንደሚጠበቅበት አመነ። ለዚያም ይመስላል ጥሩ ውጤት እያስመዘገበ የቆየው። ይህን ህልሙን ያነገበው ወጣት ውብሸት የ12ኛ ክፍል ትምህርቱን እንዳጠናቀቀ ወደ አዲስ አበባ ዩኒቨርሲቲ ነበር የተቀላቀለው። በዩኒቨርሲቲው የኮምፒውተር ሳይንስ ትምህርት ውስጥ ገባም። ዩኒቨርሲቲ ውስጥ በነበረው ቆይታም ከሰዎች ጋር ተግባብቶ ይኖር እንደነበር ያገኘናቸው መረጃዎች ይጠቁማሉ። እንዲህ እንዲህ እያለ የመጨረሻውና ለአስጨራሹን ትግል ማድረጉን ተያይዞታል። ለመመረቅም እየተዘጋጀ ነበረ። ታዲያ ወደ ህልሙ እየተንደረደረ የስኬትን በር ለመክፈት ቁልፉን በጨበጠበት በዚህ ሰዓት፣ አንድም ሌላ ተጨማሪ ደስታ ይፈጠረለት፣ አንድም ደግሞ ህይወቱን እስከማጣት ያደረሰው ከባድ ነገር ተከታትለው መጡም። ወጣቱ ተማሪው ብሸት ስቤ ዩኒቨርስቲ ውስጥ በነበረባቸው አመታት የተለያዩ የትምህርት ዕድሎችን እንዲያገኝ ከውጭ ዩኒቨርስቲዎች ጋር ይጻጻፍ ነበርም። በመጨረሻም ይህ ሙከራው ተሳክቶና ከአሜሪካው ድሬስከን ዩኒቨርሲቲ ጋር ተስማማም። ያችም ምስኪን እህቱ ታዲያም ይህንን ጉዳይ ስትሰማ የነበራት ደስታ ልዩ ነበር። ብዙ የሆነችለት ወንድሟም የተሻለ ነገር ስለገጠመው ስለሱ ፈጣሪዋን አመሰገነች። እሱም ለጉዞ የሚያስፈልገውን ሁሉ እያሰናዳም እየተዘገጃጀ ሰነበተም። ለጉዞ የሚያስፈልጉትን ነገሮች ለማስተካከል በሚጥርበት ጊዜ አዲስ አበባ ዩኒቨርሲቲ ጭምር ትብብር ሲያደርግለት እንደቆየና በአንድ ወቅት የጻፈለት ደብዳቤም እንደነበር በጉርሻ ገጽ በኩል ያገኘነው መረጃ ያመላክታል። ደብዳቤው ለለሚ ኩራ ክፍለ ከተማ የተጻፈ ነበርም። ተማሪ ውብሸት አስቤዱ ባለ በአዲስ አበባ ዩኒቨርሲቲ የኮምፒውተር ሳይንስ ትምህርት ክፍል የአራተኛ ዓመት ተመራቂ ተማሪ ሲሆን በአሜሪካን ግዛት ፊላዴልፊያን ከተማ ድሬስከን ዩኒቨርሲቲ የትምህርት እድል አገኝቷል። ሆኖም ግን የጉዞ ሂደቱን ለመጀመር ፓስፖርት ስለሌለው የፓስፖርት ጥያቄ ለማቅረብ የልደት ካርድ የዜግነት ወይም የመኖሪያ መታወቂያ መኖር አስፈላጊ ሆኖ ተገኝቷል። በመሆኑም ተማሪ ውብሸት በኮሌጅ ውስጥ የኮምፒውተር ሳይንስ ተማሪ መሆኑን እየገለጽን የተለያዩ በጎ ምግባራትን በማስተባበርና በማከናወን ያለ ስለሆነ በጥሩ ምግባሩም የተመሰገነ እንዲሁም በትምህርቱም ደግ ተማሪ ስለሆነም ትምህርቱን ወደ ውጭ ሀገር ሄዶም ለመከታተል እንዲያስችለው የልደት ካርድና የዜግነት ወይም የመኖሪያ መታወቂያ እንዲሰጠው በእናንተ ክፍለ ከተማ በኩል አስፈላጊው ፈጣን ትብብር እንዲደረግለት እንጠይቃለን በማለት ነበር። የአዲስ አበባ ዩኒቨርሲቲ ለለሚ ኩራ ክፍለ ከተማ ደብዳቤውን በትብብር መልክ የጻፈለት እነዚህን ሁሉ ሂደቶች ያለፈው ወጣት ግን በመጨረሻ አሳዛኝ ነገር ገጠመው። በዚያው በዩኒቨርሲቲ ውስጥ የጓደኛው ዶርም ውስጥ ህይወቱ አልፎ ተገኘ። የሞቱ ምክንያት በሕግ በተረጋገጠ መንገድ የተገለጸ ነገር ባይኖርም በስንታየው ኃይሉ በኩል ያገኘነው መረጃ ግን እንዲህ ይላል። በአዲስ አበባ ዩኒቨርሲቲ ተመራቂ የነበረው ውብሸት አስቤ በአሜሪካ በአንድ ዩኒቨርሲቲ ነጻ የትምህርት ዕድል አግኝቶ ለጉዞ እየተዘጋጀ ባለበት የቅርብ ጓደኛው ዶርም ውስጥ በመርዝ እንደተገደለ የአስከሬን ውጤቱ ያሳያል በማለት ስንታየው በመረጃው አካፍሎናል። ወጣቱ ውብሸት እጅግ በጣም ትሁት እና ታታሪ መሆኑን ብዙዎች መሰክሩለታል። ይሁን እንጂ ጉብዝናውና መልካምነት እድሎቹን ባኮላሸ መልኩም እጅግ በሚከረፋ መርዝ ህይወቱን ነጠቁት ሲል ይኸው ጽሑፍ ያክላል። በአረብ ሀገር እየለፋች ያስተማረችው እህቱ በወንድሟ ጽኑ ተስፋ የነበራት ቢሆንም የወንድሟን ነፍስ ሕልሙንና ተስፋውንም በማጨናገፋቸው ከሞት ያልተናነሰ ተስፋ መቁረጥ ውስጥ ትገኛለች እያለም ያትታል። ስንታየሁ ያሰፈረው ጽሑፍ ይቀጥልና እህቱ እጅግ ከባድ የመንፈስ ስብራት ደርሶባታል። በጣም የሚያሳዝነው ደግሞ ይህንን ከባድ ወንጀል የፈጸመው ተጠርጣሪ ጓደኛው የህግ ጠበቃ ይዞ የተከራከሩ ሲሆን፣ በሟች ቤተሰብ በኩል ያለው አቃቤ ህግ ብቻ በመሆኑም ተጠርጣሪው ከእስር ሊፈታ ጫፍ ደርሷል ሲል በጸጸት መልኩ ይገልጻል። የሟች ቤተሰብ ደግሞ ተስፋና ማረፊያቸው የነበረውን ወጣት ልጃቸው መነጠቃቸው ሳይበቃም ጭራሽ ተጠርጣሪው በነጻ ሊፈታ መሆኑ ለነሱ የእግር እሳት የሆነ ህመም፣ ለልጃቸው ደግሞ ሁለተኛ ሞት ነው እያለ ጽሑፉ ያስቀምጣል። ለማና ቤት ይባላል። ደሃ ሁሌም እያለቀሰ ይኖር ብሎ በሀገራችን የፈረደው ማን ነው? የህግ ባለሙያዎች፣ የሚዲያ አካላት፣ ሌሎችም ለተገፉ ለተጎዱ ድምፅ መሆን ማገዝ የምትችሉ ሁሉ ትብብራችሁን አድርጉ፣ በማለትም ስንታየሁ ጥሪውን አቅርቧል። እች ምስኪን እህቱም ባለችበት አረብ ሀገር ውስጥ ሆናም ስለ ወንድሟ ፍትህ እያለች የሚያግዛት የህግ ባለሙያ እየጠየቀች እንባዋን እያፈሰሰች በቪዲዮ መልእክቷን እያስተላለፈች ቆይታለች። የህግ መምህርና ጠበቃ የሆነው አበባየሁ ጌታ ኢናሮም በዚህ ጉዳይ ላይ የተሰማውን ሐሳብ ገልጿል። በዚህች እህት ጉዳይ ላይ በፌስቡክ እና በቲክቶክ ስሜ ሲጠቀስ አይቻለሁ። እናም እንደ አንድ የህግ ባለሙያ ጉዳዩ ላይ የተፈጸመው ነገር እንዲሁም የተለቀቀው ቪዲዮ ግልጽ መረጃ የሚሰጥ አይነት ሆኖ ስላላገኘሁትና የሚከተሉትን ጥያቄዎች አነሳለሁ ሲል ግልጽ እንዲሆንለትና ከዚያም የራሱን እገዛ ለማድረግ ያግዘው ዘንድ ጥያቄዎችንም አቀረበም። የነፍስ ግድያ ጉዳዮች እጅግ በጣም ውስብስብ የምርመራ ሂደት ማለፍ ያለባቸው ከዚያም ባሻገር በተለያዩ ቀጥታናም አካባቢያዊ ማስረጃዎች መደገፍም ያለባቸው መሆኑ ሙን ነው። ስለዚህም ጥያቄዎቹን ይቀጥላል። አንደኛ፣ በተያያዘው ጉዳይ ጉዳዩን የመረመረው የትኛው ፖሊስ ጣቢያ ነው? ሁለተኛ፣ የያዘው አቃቢ ህግስ የትኛው ቅርንጫፍ ነው? ሶስተኛም፣ ተጠርጣሪው ላይ ክስ ተመስርቶበታል ወይስ በጊዜ ቀጠሮ ላይ ነው የሚገኘው አራተኛ፣ ተጠርጣሪው የሚለቀቀው የቀረቡበት ማስረጃዎች አጠራጣሪ በመሆናቸው ወይም መግደሉን የማያስረዱ በመሆናቸው አቃቢ ሕግ ክስ የሚመሰርትበት አይደለም ብሎ መዝገቡን በመዝጋቱ ነው ወይስ በዋስትና ነው። አምስተኛ፣ ክስ ተመሰርቶበት ፍርድ ቤት ቀርቦ የአቃቢ ሕግ ማስረጃዎች እንደ ክሱ ስላላስረዱ ነው። እንዲህ እንዲህ ያለ ጥያቄ የሚያነሳው የህግ ባለሙያው የተለቀቀው ቪዲዮ ስለ ኩነቱ በምዕሉነት የማያስረዳ በመሆኑ አንዳሽ ተጨባጭ ህግ አስተያየት ለመስጠት ያዳግታል፣ በማለት ጠበቃው የሟችን እህት እገዛ ለማድረግ ሙሉ መረጃ እንደሚያስፈልገው ይናገራል። በመሆኑም የሟቹ ወጣት እህት የሆነችውናም፣ አረብ ሀገር፣ የምትኖረው ምስኪን አድራሻ ያላችሁ ወገኖች በውስጥ መስመር ልታወራው የምትችልበት አጋጣሚ ከተፈጠረ ሂደቱን ህጉን በጠበቀ መልኩ ለመከታተልና ለማገዝ የሚችል መሆኑን ይኸው የህግ መምህርና ጠበቃም አባዬ ጌታ ይናሮም ለመግለጽ ችሏል። ይህንን መልእክት ታዲያም ለእህቱ እንዲደርስናም ይህንን የህግ ባለሙያ አዋርታም እገዛ እንዲያደርግላት ይህንን ቪዲዮ ሼር በማድረግ ለወዳጆቻችሁ በማጋራት እንድታደርሱ ተጠይቃችኋል። የተወደዳችሁና የተከበራችሁ ጎራ ስቱዲዮ ቤተሰቦች ጎራ ስቱዲዮ ወቅታዊ ማህበራዊ አዝናኝና አስተማሪ ሆኖ ልዩ ታሪኮችን እየዳሰሰ ወደ እናንተ ወድ ተመልካቾች የሚያደርስ ሚዲያችን ነውና ሰብስክራይብ እንድታደርጉን ባክብሮት እንጠይቃለን በዛሬው ዕለት ይህንን ታሪክ አንስተን ከዚህ ታሪክም እናንተ ወድ ተመልካቾች ትማሩ ዘንድ ቁም ነገርም ታገኙ ዘንድ በማሰብ በእንዲህ ያለ መንገድ አቀረብንላችሁ ስለምትከታተሉን ከኛ ጋርም ስለምትሆኑ እጅግ አድርገን እያመሰገንን በሚቀጥለው ጊዜ እስክንገናኝ መልካም ጊዜ ለእናንተ ይሁን።